አሰላሙ አሌይኩም የኢትዮ ተከታታዮች እንዴት ናችሁ? ዛሬ ዳቦ ቆሎ ልቁርጥ አብረን ንቁረጥ ብዬ ነው። እዚ ጋ በሳህን ያደረግኩት ሁለ አንድ ኪሎ ነጭ ዱቄት አረ ይሻለው ይሄ የምታዩት እዚ ጋ አንድ ብርጭቆ ስኳር ነው። ይሄ አንድ ብርጭቆ ስኳር ነው። እዚ ደግሞ በጨው በስኒ በጨው ነው ያደረግኩትኝ። እና እዚ ጋ የፈላ ዘይት አለ እዚ ብረድስቱ ውስጥ በፈላ ሙቅ ውሃ ነው። በፈላ ዘይት ነው መጎናፍ ያለበት፣ በጣም እንዲጣፍጥ ማለት ነው። በዚህ እንደዚህ ጎን ላይ አርጌ፣ ግን መጀመሪያ ጨውንና እንትኑን ጨውን እዚጋ በጎና ድርግቼ ትንሽ ውሃ ጨዋን ትንሽ አረኩኝ። ስኳሩን ማርክ ያለው ዱቄቱን ወደ ላይ ወደ ላይ እያደረግኩ እዚጋ ሄጄ ሰክስክል እያልባት ነው እንትን እያለች ነው እየረበሽ እዚ ጋ ጨው እየጨመርኩበት ነው ውሃ ረኩኝ ስኳሩና ጨው እንዲሟሟ ማለት ነው እዚ ጋ በጎን አርጌ ስኳሩን እንዲሟሟልኝ እና ጨውን በጎን በደንብ በውሃ እንትን እያልኩት ነው ምክንያቱም ዱቄቱ በዘይት በፈላ ዘይት ግደታ እንትን ከታች አደረኩትኝ እዚ ጋ የፈላ ዘይት ነው እዩት ያቃጥላል እዩት እንደምታዩት ጭስ አለው። ይው የፈላ ዘይት ስለሆኑ በዚህ በማንኪያ አዋሃድኩት ማለት ነው። ምክንያቱም ያቀጥላል። ግን እንደዚህ ምንድነው በዘይት የሚጎነፈው አሁንም እያደረኩ አቀጠለኝ። ያችሁት ጭሱ በዘይት እንደዚህ ሲደረግ እንትን ይሆናል። ምንድነው በጣም ይጣፍጣል። በቃ የሆነች ኮኪስ በሉት እንደ ኮኪስ ነው የሚሆነው እና ያው ለቤት ስለሆነ ነው እንጂ ለሚሸጥ አይሆንም። እዚህ ጋር በጀገ ብቼ በደንብ ማሸት አለብኝ። ዘይቱ ብዙ ነው ግን ያደረኩት ተረፈኝ። እዚ ጋር በደንብ እያሸሁት ነው። ማሸት ያስፈልገዋል። እንትኑ ዳቦ ቆሎ በጣም ማሸት ያስፈልገዋል። አያችሁታ፣ ብስል ያለ አይነት ሆኗል። ምክንያቱም በዘይት ጎንፊዋለሁ እንደ ዶሮ ማለት ነው እዚ ጋ ያሸውን ፍርፍር ብሏል። ያ ተፈረፈረ ሁሉም እንደዚህ ካሸሁት በኋላ እንደዚህ ሆኗል። ማልና ያችሁት አንድ ላይ አርገዋለሁ። እንደውም ከጋ እንደዚህ ለመሆን ብዙ ማሸት ማለት ነው። ዳቦ ቆሎ ስለሆነ ማለት ነው። እዚ ጋ ያችሁት እዚህ ዘቁ ጥሩ እየተደረገ ነው እንግዲህ እንትን የሚባለው ያችሁት በጣም ነው የሚያታግለው። ደብልበ ደብሏ ላይ ፍርፍር ያለው ሁሉ ማለት ነው። ይሄ በዘይት ትንሽ ውሃ ያደረጉት እዚ ጋ ጣውላ አለ መዳጫ እና ጣውላ ቢላ ያለ ያው መቆራረጫ ማለት ነው። ምክንያቱም ግ እዚ ጋ ዱቄት ቀለው ዘይት በደንብ ስላለ ዘይት ያስፈለገ ተሪ ላይ እዚ ላይ ጣውላው ላይ እንደም ዱቄት እያደረኩበት ነው። እዚህ ጋ ቁርጥ አድርጌ እያሸዋ ነው ለብቻ አያችሁት እ አሁን ለብቻዋን የምትዳመጡት እዚህ ዱቄቱ ላይ በዚህ አድርጌ ግማሹን ቆርጬዋለሁ እየቆራረጥኩት ነውቱም ይለዝመባቸዋል ሲዳምጥ

ግን ደግሞ ምንም ችግር የለውም፣ ያፈጥናል። እንግዲህ ወደዛታለ እያያችውነው፣ አያስቸግርም። ይሄን መቀሱ እንዲሆን ያን ያክል ከመቀሱ የሚለየው ነገር የለም። ግን እስኪ እንደዚህ አርጋችሁ እንደኔ ሞክሩት። በጣም ነው የሚጣፍጠው። እንደዚህ አድርጋችሁ በዘይት አፍልታችሁ ዱቄቱን ካወቃችሁት በጣም ነው የሚጣፍጠው። እንደኔ ያርጋችሁ ሞክሩት። እዚህ ጋር እየቆረጠች ነው እየተቀያየር፣ ምክንያቱም በጣም ስለሚያደክም፣ ዳቦ ቆሎ መቁለጥ ያደክማል፣ ታቁታላችሁ። እዚህ ጋር ተቆራርጦ ጨርሰን፣ እዚጋ እንደምታዩት እንትን ነው ዳቦ ቆሎ ተቆርጦ ሊቆላ ወደ ወደ ወደ ምጣድ ሂዷል ማለት ነው። እዚጋ እኛ የምንቆላው በምጣድ ነው። በኢንዱስትሪ ጊዜ በእሳት ነው ማለት ነው እያያችሁት ነው በእሳት ነው የሚያንቆለው ያው ነው በቃ እያረጋችሁ እሳቱን እያነደዳችሁ እዚህ ጋር የመጀመሪያ ስለሆነ ነው እሳቱ በደንብ እንደዚህ እንትን ያለው እሳቱ በጣም እየነደደ ያለው የመጀመሪያ ስለሆነ ነው እንጂ ለሰስ አርጋችሁ ነው ስትቆሉ ማንደድ ያለባችሁ ማለት ነው እንግዲህ ከቆራረጥ ነው በኋላ እያችሁት በደንብ ማማሰል ቀስ እያላችሁ ይህ ማማሰል አለባችሁ። ይህንን አሁን ዘር እያደረግኩት ነው፣ ገና ነው፣ ገና አሁን አደረግኩት እንዳያችሁት። እንደዚህም እንትን ምጣዱን ሙልት ካረጋችሁት በኋላ ነው እንትን እኩል የሚመጣላችሁ ማለት ነው። እንግዲህ እንደዚህ ካረኩ በኋላ እሳቱን ትንሽ ለሰስ ማድረግ አለብን ማለት ነው። በጣም እሳቱን ከመክዳችሁት ማለት ነው በጣም እንትን ይለዋል። ሁለት አይነት ይሆንባቸዋል ማለት ነው። እዚህ ጋር እያማሰሩ ቀስ ቀስ እያልኩኝ የሌለው ቦታ ላይ ምናምን የተደራረበው ቦታ ላይ እያስተካከልኩት ነው። አያችሁት። ምክንያቱም ግድ ነው። ዳቦ ቆሎ ሲቆላ ሲቆረጥ ብቻ ሳይሆን ሲቆላ ራሱ ጥንቃቄ ይላል። በምን በኖርማል ምጣድ ሲሆን ነው ጥንቃቄ የሚለው ማለት ነው። ኖርማል ግን በኤሌክትሪክ ምጣድ ከሆነ ችግር የለውም። እዚህ ጋር ከደንኩት ምክንያቱም ከላይም ያለው ትንሽ መሞቅ አለበት ማለት ነው። እኩል እንዲመጣለን በአካንባሉ እንደዚህ ክድ እናርጋችሁ። በትንሽ ሰከንድ ጠብቁታላችሁ። እዚ ጋር ከፍቸው እይ እንደዚህ ሆኗል። አያችሁት አይደለ ስለ ስለከደንኩት ብቻ ከላይ ያለው ሙቀት ተሰምቶት ከለሩን አያችሁ ቀይሯል። እዚህ ጋር እያያችሁት የሆነች ፓርቲ ላይ ትንሽ ትንሽ ቀላቀላ ብለዋል። ለምንድን ይመስላችኋል? አቆራረጣችን እንደሆነ ሁለት አይነት ስለሆነ ነው ለዛ ነው እንጂ እሳቱን አያችሁት አጥፍቸዋሉ። እንደነገርኳችሁ እሳቱን ትንሽ ለሰስ ማድረግ አለባችሁ፣ ምክንያቱም ያበላሽባችኋል ማለት ነው። እና ሞክሩት፣ ቆልታችሁ፣ ቆርጣችሁ በጣም ይጣፍጣ። በማንኛውም ቀንም በጣም ዳቦቆሎ ጣፍጣ። ለዝጋ እየበሰለ ነው አያችሁት። እጃችሁን ግን ከዳቦቆሎ ላይ መውረድ የለባችሁም። ዳቦቆሎ መምሰል ሲጀምር አያችሁት አይደለም አሁንም በደማ ማመሰል አለባችሁ። ደግሞ ስትቆሉ ቀጫጭን ከሆነ አሁን እኔ ቀጫጭኑን አላንቆልኩትም ትላልቁን ለብቻ ምናምን አላረኩትም። ለዛ ነው ትናንሾቹ ይታያቸዋል፣ የመቅላት ባህሪ አምጥተዋል። ግን እኩል ለማድረግ ሞክሬ ያችኛቱን ጨረስኩኝ ማለት እኩል ለማድረግ ሞክሬ ያለው ያንኛውን ጨርሼ ሁለተኛውን እዚህ ጋር እንትን አልኩኝ፣ ሁለተኛውን ጨርኩ ማለት ነው እንደምታዩት የችሁት ይሄንን አሁን እኩል ነው። ጥምጠብሰው አንጓል ሊዋሉ ደና ነው። እሳቱ ቅድም በርዶብኝ ድጋሚ እሳቱን አንድቼ ነው። ምክንያቱም መቁላት ስንጀምር እሳ እንድነው ዳቦ ቆሎ መብሰል ሲጀምር እሳቱን ማጥፋት አለባቸው። ይሄ ሁለተኛው ስለሆነ ምጣዱ ስለበረደብኝ ልሸ እሳቱን አነድርጎት ማለት ነው እንዲባችሁ እጃችሁን ከዳቦ ቆሎ ላይ ማውረድ የለባችሁን። የምታውቁት እንግዲህ በምጣድ ሲቆላ የምታውቁት ከሆነ ያው ታውቁታ አላችሁ። በምጣድ ቆልታችሁ ማታውቁት ከሆነ ደግሞ ለእናንተ ትምህርት ይሆናችኋል በእርግጠኝነት። ይሄ በምጣድ እንዴት መቁራት እንዳለባችሁ ስቴፕስቴፕ ምንድነው ስቴፕስቴፕ ነው ያስ ምንድን ነው ያስተምራችኋል ማለት ነው። ቁጥር አንድ፣ ቁጥር ሁለት ያስተምራቸዋል ያው በብዛትኛ ጋር የሚጠፋው የለውም። የሚጠፋ ያላቸው ሰው አይኖርም ማለት ከተማው ውስጥ ምናምን ይመስለኛል። በመጣር ያን ያክል የማይቆሉት እዚ ጋ በስሎ የቹት ከለሩን ቀይሮ እንግዲህ ደርሷል ማለት ነው። አሁን ይሄ እንግዲህ በቂው ነው፣ ይወጣል በቅቶታል ማለት ነው። ምክንያቱም እንደዚህ ሲሆን መውጣት ያለበት ዳቦ ቆሎ እንዲመስል ማለት ነው። ከዚህ ግን በሰል ካለ በኋላ ጥቁር ይላል። ግን እንደዚህ ሆኖ ከወጣ ግን በጣም ቆንጆ ነው። ያው እሳቱን አጥፍቼዋለሁ። ዝም ብዬ ነው የምወናው ነው የምወነው ነው ዳቦ ቆሎ ምክንያቱም መጣዱ መጣድ እንኳ እንትን ስላላት ስለሞቀች እንትን ስላለ እዚህ ጋር ዳቦ ቆሎውን እዩት። እንደውም ትንሻራር ብሎ ላያችሁት አይደለ? ዳቦ ቆሎውን እዩት ያችሁት። በትሪው ሞልቷል። እንደውም አንድ ትሪ ያለው ሌላ እንደኔ ዳቦ ቆሎ ቆርጣችሁ ሞክሩት።